ችግር የለው። ማልክ እኮ አይ ክብራችንን አይነካው። ምን ይቀጣሉ ብሎ ከት አርገው ደቅ ብሎ ሚዩትን አርገውና አዲሱ ምን

አይ ኢንቦክሷን ብቻ አወጣና ሌላው ነገር ሆኖት ያላችሁ ተብሎ

አሁን ዚህ ምናምን ጽፌ ምናምን በቃ ጨርሼ ልተኛ ስል እንቅልፌ ይጣመቱ። ምን ብዬሽ ነው? ምናምን ትርታ